ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስነታቸው ሐዋርያዊ ተግባራትን ለማከናወን የሚችሉበት የጤና ሁኔታ ላይ እንደሚገኙ የፓትርያርክ ልዩ ጽሕፈት ቤት አስታወቀ። ከዚሁ ጋር በተያያዘ ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ወቅታዊ ጉዳዮችን አስመልክቶ መግለጫ ተሰጥቷል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው ያትታል። ጳጉሜ አንድ ቀን 2017 ዓ ም ወደ ሀገራቸው ኢትዮጵያ በታላቅ ክብር መመለሳቸውን በአዲሱ ዓመትም አባታዊ ቃለ በረከትና ቡራኬ ማስተላለፋቸውን እንዲሁም የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው ማክበራቸው ተጠቅሷል። ከምንም በላይ ቅድስት ቤተ ክርስቲያን በየዕለቱ የምታከናውናቸው መንፈሳዊ፣ ማኅበራዊና ዓለም አቀፋዊ ተግባራትንም በጽፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት እንደሚገኙ ጽፈት ቤቱ ኦቁሊ ብሏል። መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ የማደናቀፍ ዓላማ ያላቸው አካላት ባለፉት ቀናት በማኅበራዊ የትስስር ገጾች ሐሰተኛ መረጃዎችን በማሰራጨት ላይ ስለ መቆየታቸው ተገልጿል። በዚህም ውሉደ ክህነትና በጎ ህሊና ያላቸው ምዕመናን በእጅጉ መጨነቃቸው ተከትሎ ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም ዓይነት የጤና እክል ያልገጠማቸው፣ ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ብሏል። የብፁዕ ቅዱስ ፓትርያርክ ልዩ ጽህፈት ቤት በማኅበራዊ ገጹ ሃይማኖት በአፍ የሚነገር ብቻ ሳይሆን በልብ የሚታሰብ የምንቀበለው እውነታ ነው ብለዋል ብፁ አቡነ ሕርያቆስ። ብፁነታቸው ይህን ያሉት የአዲስ አበባ የሃይማኖት ተቋማት ጉባኤ 13ተኛ መደበኛ ጠቅላላ ጉባኤውን በዛሬ ዕለት በአዲስ አበባ አድዋ ሙዚየም ህንፃ የመሰብሰቢያ አዳራሽ ባካሄደበት ዕለት ነው። ብፁ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀጳጳስ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ ሃይማኖት በአፍ የሚነገር ብቻ ሳይሆን በልብ የሚታሰብ የምንቀበ በለው እውነታ ነው፣ በማለት የሃይማኖትን ከፍታ አንስተዋል። ብፁዕነታቸው አክለውም ሃይማኖትን ከምግባር ጋር አስተሳስረን ልንይዝ ያስፈልጋል ሲሉ ተግባራዊ ጉዳዮች ላይ ልንይዝ ያስፈልጋል ብለዋል። በመርሃ ግብሩ ላይ ብፁዕነታቸውን ጨምሮ የሁሉም ቤተ እምነት መሪዎች፣ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማ፣ የጉባኤ ቦርድ አመራሮች፣ ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የጠቅላላ ጉባኤ አባላት ተሳትፈውበታል። መረጃው ከአዲስ አበባ የሃይማኖት ተቋማት ጉባኤ የተገኘ ነው። ብፁዕ አቡነ ኤርሚያስ የጋዙ ወረዳ ቤተ ክህነት አመራሮችንና የምእመናን ተወካዮችን በመንበረ ጵጵስናቸው አወያዩ። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ብርሃን ፍሳ ጌታነህ የጋዙ ወረዳ ቤተ ክህነት የስራ ኃላፊዎችንና የምዕመናን የምእመናን ተወካዮችን መስከረም 28 ቀን 2018 ዓ.ም ወልዲያ ከተማ በሚገኘው መንበረ ጵጵስናቸው አወያይተዋል። በሀገረ ስብከቱ የጋዙ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ዋና ጸሐፊና የሰበካ ጉባኤ ማደራጃ ክፍል ኃላፊ እንዲሁም በወረዳ ቤተ ክህነቱ የርብርብ ጎጥ ካህናትና ምዕመናን ተወካዮች በተገኙበት ነው ውይይቱ የተደረገው። ውይይቱ በስርዓተ ቤተ ክርስቲያን አፈጻጸምና አስተዳደራዊ ጉዳዮች ዙሪያ የተደረገ ሲሆን ብፁዕነታቸው አባታዊ የስራ መመሪያ ሰጥተዋል ሲል የዘገበው የሰሜን ወሎ ሀገረ ስብከት ነው። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የጥላቻ ንግግር በግል ማህበራዊ ገጻቸው ላይ ሲለጥፉ የቆዩት ግለሰብ በእስራት ተቀጡ። የኢሉ አባቦር ዞን ሁምር ወረዳ ፍርድ ቤት በግል የማህበራዊ ሚዲያ ገጻቸው ላይ የኦርቶዶክስ ተዋሕዶ ሃይማኖትን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጩ የነበሩ ግለሰብ ላይ የአንድ ዓመት ከስድስት ወር እስራት ወስኗል። ተከሳሽ አቶ ተስፋ ሚካኤል ወንድሙ ከሰኔ 2017 ዓ ም ጀምሮ እስከ መስከረም 2018 ዓ ም ድረስ ባሉት ወራት ዲያቆን ተስፋ ሚካኤል ዘክርስቶስ እና ተስፋ ጂኤስ በተሰኙ የፌስቡክ ግል ገጻቸው ላይ ልዩ ልዩ የጥላቻ ድርጊቶችንና ጽሑፎችን ሲያሰራጩ መቆየታቸው በፍርድ ቤት ተረጋግጠዋል። በዚህም መሰረት በሁርሞ ወረዳ ፍርድ ቤት በቀረበው ክስ ችሎቱ ተከሳሹ በማህበራዊ ሚዲያ ላይ የፈጸሙት የጥላቻ ድርጊቶችንና የሃይማኖት ስሞችን ማጥላላት ድርጊትን ካረጋገጠ በኋላ አንድ ዓመት ከስድስት ወር ጽኑ እስራት እንዲቀጡ ውሳኔ አስተላልፏል ያለው ሁርሞ ወረዳ ኮሚኒኬሽን ቢሮ ነው። ከቅድስ ቤተ ክርስቲያን ፈቃድ ውጭ በማህበራት ስም ወደ ገዳማትና አድባራት ጉዞን ማድረግ እንደማይቻል ተነገረ። የሰሜን ሸዋ ሀገረ ስብከት በመንፈሳዊ የጉዞ ማህበራት አስተዳደር መምሪያ ብፁዕ አቡነ ቀለመንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ እና የሰሜን ሸዋ ሀገረ ስብከት ሊቀጳጳስ በተገኙበት ጥናታዊ ጽሑፍ ቀርቦ ውይይት አከናውኗል። የጉዞ ማህበራት በተለያዩ ቦታዎች የተለያዩ ከእምነቱ ውጭ የሆኑ ሰዎች ለገቢ ምንጭነት እየተጠቀሙበት መሆኑንና የቅድስ ቤተ ክርስቲያንን ዶ ዶግማ ቀኖናና ትውፊት ያልጠበቀ ጉዞ እየተስፋፋ በመሆኑ እንዲሁም ምእመናን በጉዞ ላላስፈላጊ ወጪ እየተዳረጉ ስለሆነ ይህንን መመሪያ ለማጽደቅ ጥናት መደረጉ ተገልጿል። አንድ የጉዞ ማህበር ከቅድስት ቤተክርስቲያን ፈቃድ ካልተሰጠው በስተቀር በማህበር ስም ወደ ገዳማትና አድባራት ጉዞን ማድረግ እንደማይቻል ተነግሯል። ፈቃድ ከተሰጣቸው የሚዲያ ባለሙያዎች በስተቀር ገዳማትንና አድባራትን የማስተዋወቅ እንዲሁም የተለያዩ የድምፅና የምስል ቀረፃዎች ማድረግ ብሎም በተሳሳተ መልኩ ማስተዋወቅ የተከለከለ እንደሆነ ተገልጿል ተገልጿል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ የቅዱስ ቤተክርስቲያን ሥርዓት እየተጓደለ በመሆኑ ይህ ጥናት ተደርጎ ውሳኔ ተሰጥቶበታል ብለዋል። ዘገባው የአቡ ቀለምሲስ ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ።